1500 ብር ነው። 1300 ብርም አለ። እንደ ዶሮ አይነት 2000 ብርም አለ። ያው እንቁላል ደግሞ በሸማች ነው 12 ብር። ገበያው በእርግጥ ዶሮዎች በብዛት ገብተዋል ግን ዋጋው በጣም ጨምሯል። ከ2400 እስከ 1800 ድረስ ነው። ከዚህ በታች የሚባለው ዋጋ የለም። በጣም ውድ ተወዷል። ዶሮ ዋጋ እዛ ዘንድሮ ከ1800 16 እስከ 19 ድረስ ይሸጣል። አበሻ ዶሮ ስጋ ያላቸው ስጋ ያላቸው ደግሞ 15 እስከ 14 ድረስ ቀላሉ ዶሮ ይሸጣሉ። ገበሬ ነው ማለት ነው። ትንሽ አለ፣ ትልቅ አለ፣ መካከለኛ አለ። ትንሹ ደሮ ሺ 400 ነው፣ መካከለኛው ሺ 5፣ ትልቁ ደሮ ሺ 8 ድረስ ይሸጣል። እዚህ አዲሱ ገበያ ማለት ነው። 2000 አለ፣ 1 1500 አለ፣ 1800 አለ። እንደ ከፍ ከፍ በቃ እንደ አቅም ነው የሚገዛሰው ለምሳሌ 55 ብር ነው ሎሚው። ኪሎ 200 ብር ነው ቃሪያ። 120 ብር ነው ቲማቲም። እንደ ደረጃው እስከ ሶስተኛ ደረጃ አለው። ከ35 እስከ 50 ብር አንደኛ ደረጃ ማለት ነው። ሰፈር አካባቢ ካየሁት ይህ ጥሩ ይመስለኛል። እኛ አካባቢ 65 ብር የሚሸጠው እዚህ ደግሞ 55 ብር ነው እየተሸጠ ያለው። ስለዚህ ከዛም አንጻር ያው ጥሩ ስለሆነ እኔም ተጠቅሚያለሁኝ። ከዋጋም አንጻር እየተሻለ ነው። አይነት ቅመሞች አሉኝ። በዓሉን የተመለከተ ተመጣጣኝ በዋጋ በመጠን በቦታ ዘይት እስከ ሺ 700 እና ሺ 800 ድረስ አሉ። እዚህ አሁን ለምሳሌ ከዱ 1520 ብር ነው። ሰንቪቶ 1550 ብር ነው። ሰንቪቶ በተለይ በጣም ምርጥ ተወዳጅ ዘይት 2000 ነው። ደግሞ ቅናሽ አለ። የባሻ ይባላል። የባሻ ይባል ድምድም ይባላል። የባላ አይደለም ስለዛ የድምድም ደሞ ይጨምራል ትንሽ፣ ምክንያቱ ሰው ይፈልጋል ስለዛ ነው። ይሄ ሺህ ስምንት ነው፣ ባለፈው ገና እስከ ሺህ ሰባት ነው። ተመሳሳይ ነው፣ የተወሰነ የአሁን የፋሲካ የመቶ ብር ለውጣለሁ እንጂ ተመሳሳይ ነው። ትንሽ አሁኑ የፋሲካ ጨመር አድርጓል። ከአምናው ዘንድሮ በጣም ጨምረዋል። ባለፈው ከገዛሁበት አሁን ከ ስድስት መቶ እስከ ስምንት መቶ ብር ሊመታል። ገበያው በቃ እስካሁን አሪፍ ነው። ግን ከሰዓት በኋላ ገበያው እየደመቀ ይመጣል። ይበልጥ ገበያው የሚያምረው ነገ ነው። ነገ ገበያው በቃ ደማቅ ይሆናል ማለት ነው።